እኔ እኮ እስከ ዛሬ ድረስ ያልተመለሰልኝ ይሄ ሰውዬ የሴትን ባ አልወድም የሴት ለእሱ አልወድም፣ እኔ እናቴ ልጅ ነኝ ምናምን ይላል እየመጣ ማለት ነው። ሀይሜ ተክዛ ሀይሜ ደብሯት እያለ እሱ ግን ሲያንዛርጥ ሲጨፍር መጣ። እኔ ውስጤ እየተቃጠለ ነው የምሪ ነው የምላችሁ እያደር እያደር ማለት ነው ነገሩ እያደር እያንገበገበኝ ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል የተከታታዮች ሰላማችሁ ይብዛልኝ በያላችሁበት። ውዶች ይህንን ቪዲዮ ላይክ ሼር አድርጉልኝ። ከቻላችሁም ለቡርኬ አድርሱለት። እኔ ግን አላደርስለትም። እኔ የእሱ ገረድ አይደለኝም። አም ሶሪ አይ ሬስፔክት ማይሰልፍ። ነገር ግን አድርሱለት እናንተ የቡርኬ ገረዶች ማለት ነው። ቆርጣችሁ ቆራርጣችሁ አድርሱ። እኔ በጣም የገረመኝ ነገር የእናቴ ልጅ ነኝ እኔ ሴት ልጅ ነኝ እያለ ይመጣል ይሰክሰናል። ሀይሚ ሴት አደለች እንዴ? አሁን ከሀይሚ ጋር ተጣለሁኝ ምናምን ብሎ ሲጨፍር መጣ። ከዛ አኩርፎ ተጣልተናል ምናምን ብሎ እኮ ራሱ አርፎ አይቀመጥም። ከሴት ጋ በመኪና ሲዞር ነው የሚውለው። ከሴት ጋ እንደፈለገ ነው ፈታ የሚለው። ሀይሚ ሴት አደለችም እንዴ? እኔ ጥያቄ የሆነብኝ ሀይሚ ሴት አይደለችም ወይ? የሀይሚ ያሁሉ እኔ... ቆይ ቆይ ቆይ፣ ኧረ ቆይ፣ ኧረ ቆይ፣ ይህንን እመለስበታለሁኝ። ሀይሚ ለብሩኬ ብዙ አይነት መስዋዕቶችን ከፍላለ። ብሩኬ ለሀይሚ ምንድነው የከፈለላት? እስቲ አንድ ነገር ብሩኬ ለሀይሚ ያደረገላትን ነገር ይሄ አድርጓል በሉኝ፣ ይሄ መስዋዕት ከፍሎላታል በሉ። ሀይሚ ትምህርቷን ትታለች ለሱ ላ እሷን የሚወዷት የሚያፈቅሯት ሰዎች መጥተው ራሱ ለሱ ብላ ትታለች። ከልብ የሚወዷት ከልብ የሚያፈቅሯት የብሩኬ አንድ የከፈልላትን መስዋዕት አምጡልኝ፣ አምጡልኝ። ሀይሚ ግን ለብሩኬ ክብር፣ ለብሩኬ ሪስፔክት ስላላት መታ ብሩኬ አንተም ለእኔ ብዙ መስዋዕት ከፍልሃል ትላለች። አውቃ እኮ ነው። በቃ አሌልም፣ ሞራኑን ልጠብቅለት አያችሁ ሰው ከምር ሲወደችው እንደዚህ ነው። ሞራናችሁን ይጠብቅላችኋል። ብሩኬ ግን ለሀይሚ ምንም አይነት ሞራኗን ጠብቆ አያውቅም። እሱ አዝና ተክዛ ምናምን ነገር እዛ ጋር እሱ እየመጣ ይጨፍራል። እዚህ ከዛስ ቁጭ ብለው የእሱ ባልቴቶች ይሰድቧታል። እኔ የሚያቃጥለኝ ፓርት እኮ ይሄ ነው። የሆነ ታይም ላይ ሀይሚ ግጥም የገጠመች ሰዓት ምናለ ሲሰክስ ማለት ነው እኔ አንቺ የምታደርጊው ነገርን በእኔ ከደብቀሽ ፈጣሪ ያይሻል፣ እኔም እንደዛው ሲል ነበረ። ታዲያ አሁን ፈጣሪ ያ ይህም እንዲህ ፈጣሪን እንዴት ረሳው? ለምታደርገው ነገር ፈጣሪን ታወቅ። ለዚያን ጊዜ እንደዛ ላልከው ቃላትህን ለምን አታከብረውም? ሌላው ነገር አንተ በዛን ጊዜ ፈጣሪን ረስተዋል ማለት ነው ብዙ ነገሮችን ደብቀ ደብቀ ደብቀ እየተደበቅ በመኪና መኪናው የጋራችሁ ነው አይደለም የእሷም ያንተም ነው የጋራነት ከተሰማ በጋራ ላደረጋችሁት ነገር እንዴት ነው ፈጣሪን ረስተኸው ነው እንዴ ከሴት ጋር እንደፈለግ ፈታ ትላለክ እሷ ግን ለአንተ ብዙ ዋጋ የከፈለችለ ሴት አዝና ኢንስትግራም ፕሮፋይሏን እስከ ማጥፋት ደረጃ ደርሳ አዝና ተደብራ ተከፍታ ነው ያለችው። ዛሬ እኮ በእሷ ታውቀክ፣ በእሷ ነው የታወቀው፣ በእሷ ነው እንደዚህ ሆንከው። ብቻህን ብትሆን ከአንተ በፊት ከአንተ በፊት የከፈቱት ጓደኞች ከሌ ከሌ ከሌ ከሌ ብዬ ስማቸውን መዘርዘር እችላለሁኝ። ሁለት መቶ እንኳን ለመግባት ያቃታቸው አሉ፣ እናውቃለን። ሀይሚ ግን ተሰድባም ተረግጣም ብዙ ነገሮችን አድርጋ ያላትን አቅም ተጠቅማ ሶስት መቶ ሺህ ልትገባ ነው። ችግር የለውም አራት መቶ ሺም መድረስ ትችላለህ። ታዲያ እኔ የኔ ዋናው ነጥብ ምንድን ነው? እንዴት የእሷ ዋጋ የከፈለችልህ የሁሉ የከፈለችልህን ዋጋ በአንድ ጊዜ ረሳኸው ነው? እንዴት ረሳው? የእሷ ሀዘን ያስደስተኛል እምትለው ውሸትን ነው ብሩኬ፣ አያስደስተ እንደውም ከማንኛውም በላይ የሚያስደስተ የእሷ ሀዘኗ ነው። እሷ አዝና፣ አሁን ጥሩ ሙድ ላይ አይደለችም። አንተ መተክ መጨፈር ማለት አስደስቷል። የእሷም ማዘን ደስተኛ ነው ያደረገክ። አይክ የእሷን አዘን ሁሌ የምጠብቀው አንተ ነህ። ከሌላ ከጥላቶቿ በላይ አንተነ የምጠብቀው ሀዘኗን። በጣም የሚገርመው በጣም ማለት ነው። አንተን ሀይሚ ያልታገሰች ነገር ምን አለ? ብዙ ነገር እኮ ነው የታገሰችክ፣ ብዙ ነገር ማለት ነው ግራም ላይ ብንሄድ ቁጭ ብለክ፣ አንደኛ የሴትን ዳሌ ላይክ አድራጊ አንተነክ። የወንድን እኮ ላይክ አርጋ አታቅም። ብትሞት፣ ሴትን ነው ላይክ ስታረግ የምትለው። ለሴት ልጅ ክብርህን ማሳየትክ ነው በዚህ ደረጃ፣ ወይስ ምንድን ነው ፍቅርህን መግለጽህ ነው? ይችል ምንም አታቅም ህፃን ነች ብለህ ነው? ነገር እኮ ምን እንደምት አሁን አሁን ተወካት እንጂ እኮ አደግሽ ማለት ነው፣ ፕራንክ ስታደርገ ማለት ነው አደግሽ፣ በራስሽ መወሰን ጀመርሽ፣ እኔ ፍላጎትሽን አልከለክልሽም እንደፈለግሽ መሆን ትችያለሽ እኮ የሚል አንጀት ወሽመጥ የሚበጣጥስ መልስ እኮ ነበር የምትመልስላት። ዛሬ እንዳደገች በቃ በራሷ እንደምትተማመን ድሮም አታውቅም፣ እኛነን እንጂ የምናውቀው ሀይሚ በራሷ እንደምትተማመን በአንተ ተማምና አይደለም ከአንተ ጋር የሆነችው። ሲጀመርም ግን መልካምነትን አይታ ነው። አንተ ግን በቃ አሌለ ይችል እንደምትወድ እርግጠኛ ስለሆንክ በጣም እንደምትወድ እርግጠኛ ስለሆንክ ጢባ ጢቤክን ነው የተጫወትክባት። ዋጋ ትከፍላለክ፣ እንደ ቀላል አቴው ብሩኬ ይሄ ዋጋ ትከፍልበታለክ ዛሬ ያስደሰተክ ወይንም ዛሬ እንደዚህ እንደ ፌንጣ ያዘለለክ ይሄ ምናልባት አንተ ያሰብከው እሱ አሁን አንተን ስለወደደችክ ላይክ መሄጃታ ነው የሆነ ምናልባት ፈላጊታ ነው ምናምን የሚለው ነገር ሞራን ውስጥ ጭንቅላት ውስጥ እንዳታስቀምጠው። ስንት የተማሩ ሰዎች ስንት ናሳን ብንወስደው የተማረ ሰው ነው ድብን አድርጎ በጣም ስማርት የሆነ የተረጋጋ ወንድ ማለት ነው። ከሚባለው በላይ እንደ ጓደኛ አድርጎ አረጋግቶ ወንድምክ እንደ ጓደኛ ይዞ በስነ ስርዓት ለአንተ ሲል ዋጋ ከፍሉልሃል። ወንድምክ እንደ ጓደኛ አድርጎ ይዞት ያዘው ናታንን። ከዛ ነገሮቹ ተረሳሶ ናታንም የሀይሚን ደስታ ከምናጥቃት ከፈለገች ሶ ጋር ትኖር ብለው ተወው አይክ አንደኛው እኛ በሚዲያ ወጥቶ አፈቅርሻለሁ ያላትን ይሄ በሚዲያ ይሄንን አየን። ከሚዲያ ጀርባ ከካሜራ ጀርባ ስንት ይኖራል? የጠየቃት ስንት ይኖራል? ላግባት ያለ። እኔም እኮ አንድ ጊዜ ከአሜሪካ ሀይሚን አፈቅራለሁኝ ወንድሜ ከአሜሪካ መጥቷል። ሀይሚ በሀይሚ ፍቅር ተይዣለሁኝ። እባክሽ ቃል ቪዲዮ ስሪ ተብዬ በትክታክ ቪዲዮ ሰሪቼ ነበረ እና አንተ ያሰብከው ፈላጊ እንደሌላት ነው አይ ፈላጊ አላት ግን እዝም እዝም እዝም ሁሉ አማራጭ ስላልሆነች ነው ዝም ብላ ተሰትር አንተ ጋር የኖረችው ያለችው ነገር ግን እሷ እንደምትወድ ስታቅ አንተ መንበጣ ረር ጀመር እንደ ህፃን ልጅ ይሰራልሃል ወ ብሩክ አልደረሰም ለትዳር ለፍቅር አልደረሰም ብለን እንትን እንድንለ ነው እንዴ ትናንትና አሁን ሙዚቃ ጋበስ ክለማ እንደሆነ ባናቀም ለእሷ ይሆን ዝም ብለህ ትዝፈን፣ የምናቀው ነገር የለም። አፈቅራታለሁ የሚለውን ፓርት አላልከውም፣ ቆረጥከው። የምታፈቅርህ ሀይሚ እንደሆነች ነው የተረዳ ነው። የምትወድህ ሀይሚ ብቻ እንደሆነች ነው የተረዳ ነው። አንተ በጭራሽ እወዳታለሁ ምናምን፣ ይሄ ካሜራ ላይ መተህ የምታወራው ሁሉ ዜሮ፣ ምንም የለም አንተ ውስጥ ፍቅር የያዘው ሰው እኮ እንደዛ አይሆንም። እንዲህ እኛ ፍቅር የያዛቸው ሰዎች ስናጥናና አይደለ እንዲ የምንለው ወንዶችን አይዟችሁ እያለን በፍቅር ተይዘው እንዲህ ምን ሆነ ነው እኛ እናቃለን። ፍቅር አፍቃሪ ወንዶችን። አንተ የምታፈቅረው እዛ ኢንስታግራም ላይ ዳሌ ነው፣ ላይክ የምታደርገውን ዳሌህን ነው የምታፈቅረው። ወጭ ወራጁን ማለት ነው። ይቻ ምንድፍሬ ልጅ ህጻን ነች። ሁልጊዜም ለአንተ ህጻን ነች። የሚያናድድ ሰው የማይለወጥ ሰው ተትናንት ነው ዛሬ። ሰው ይሻሻላል አይደለም? ሁል ጊዜ ያው ነው ብሩኬ። ሌላው እናንተ ድን ቁርቁሮች ማለት ነው እኛ እኮ እናውቃለን። ከአንቺ ከብሩኬ ጋር ስትሆኒ እንደሆነ ደስተኛ ምትሆኒው እና አሁን ከሱ ስትለይት አኮ እንትን አዘንሽ ምናምን ለምትሉ ድን ቁርቁሮች ማለት ነው እናንተ። እኮ እዛ ከመንገድ ላይ ወልዳችሁ የወለዳችሁትን ልጅ ማሳደግ ያታችው እዚህ የመጣችሁ እያንዳንድሽ መረጃ አለን ማለት ነው። የብሩኬ ቅምጦች ያንን የወለድሽውን ልጅ ማሳደግ ያተሽ ልጁ ያለ አባት አባቱን የማያቅ ልጅ ታቅፈሽ እከካም ማለት ነው። አንቺ ተስፋ የቆረጭ ሽከ ኩላ ሀይሚኮ በተግባር በስነ ስርአት በጨዋ ደንብ ቤተሰብ የሚያቀው ቤተሰቧ የሚያቅ ቤተሰቡ የሚያቃት በስነ ስርዓት አገር በሀገር ወግ ባህላችንን የጠበቀ ብሩኬና ሀይሚ ቢጋቡ በእንደዛ መሰረት እንጂ። ኮ ሀይሚ እኮ ዘላ ብሩኬ ጋር አልሄደችም። ቅንቅና ሙላ ማለት ነው። ሁለቱንም በስነ ስርዓት ነው፣ በወግ ነው ያፈቀረችው፣ በወግ ነው ያፈቀረችው። አፍቅረው እንጂ ያለችው ልጅ ወልዳ እና ልጅህን አሳድግ እያለች አይደለም ያለችው። አፍቅረው ነው ያለችው ደነዝ ድንዙዝ ፍቅር የሚባል ነገር አታውቅም። ያን ጊዜ የሆነ ነገራችሁ ሲያስቸግራችሁ ወለዳችሁ። ከዛ ዛሬ ደግሞ ፍቅር የሚባለውን ነገር ስለማታውቁት ያንቺ ያልተገረሽ ሁላ ማለት ነው ከዛ ሀይሚን ልታሸማቀቁ